የአስራ ሁለቱ ሐዋርያት ምስክርነትና አሟሟታቸው ለሐዋርያት ሞት ወይንም ሰማዕትነት ምክንያትና መነሻ ነው የምንለው ስለ ኢየሱስ ክርስቶስ በመመስከራቸው ነው። ይህም በአንደኛ ዮሐንስ ምዕራፍ 1 ከቁጥር 1 እስከ 3 ቅዱስ ዮሐንስ ይመሰክራል። በቅድመ ተከተል ስናያቸው ሐዋርያው ያዕቆብ ከክርስቶስ ሞትና ትንሣኤ በኋላ ከስጤፋኖስ ቀጥሎ የመጀመሪያው ሰማዕት ነው። አሟሟቱ በሐዋርያ ሥራ ምዕራፍ 12 ቁጥር 2 በግልጽ ተጽፏል። ንጉሥ ሄሮድስ በሐዋርያ ላይ መከራ ያጸናበት ጊዜ ነበር። ያዕቆብም በሰይፍ አንገቱን ተቆርጦ ተገደለ። ይህም የሆነው ከክርስቶስ እርገት በኋላ ከ44 እስከ 45 ዓመት አካባቢ ነው። ሐዋርያው ጴጥሮስ ቅዱስ ጴጥሮስ ከክርስቶስ ስቅለት በፊት ክርስቶስን እንደማያውቁ ቢክድም ከክርስቶስ እርገት በኋላ ግን ስለ ክርስቶስ ሞትና ትንሣኤ ለመጀመሪያ ጊዜ የሰበከው ጴጥሮስ ነው። ኢየሱስ በዮሐንስ ምዕራፍ 21 ቁጥር 8 እስከ 19 እንደተናገረው ሐዋርያው ጴጥሮስ ዳግመኛ ለመካድ እምቢ በማለቱ በሮም ከተማ በሮማውያን እጅ እንደ ክርስቶስ ልሰቀል አይገባኝም ብሎ ቁልቁል ተሰቅሎ ሞቷል። ይህም ክርስቶስ ዕርገት በኋላ በ64 ዓመት ነበር። ሐዋርያው እንድሪያስ ወንድሙ ጴጥሮስ ከተሰዋ ከስድስት ዓመት በኋላ በሰባኛው ዓመት በኤክስ ቅርጽ መስቀል በግሪክ ተሰቅሎ ተገድሏል። ሰባት ወታደሮች በብርቱ ከገረፉት በኋላ ስቃዩን ለማስረዘም በማሰብ በኤክስ መስቀል ላይ ሆኖ ይህን ይናገር ነበር። ይህችን አስደሳች ዕለት በጉጉት ትጠብቅ ነበር። ለእኔ በመስቀል ላይ መሞት ክብሬ ነው ምክንያቱም መስቀልን ክርስቶስ በስጋው ተሰቅሎበት ቀድሶታልና እያለ ሁለት ቀን ለወታደሮች ይሰብቅ ይመሰክር ነበር። ሐዋርያው ቶማስ የክርስቶስን ትንሣኤ በሐዋርያነት ሲነገር አላምንም ያለውና በኋላም ኢየሱስ ተገልጦ ችንክሩንና የተወጋጎኑን በመዳሰስ ያመነ ሐዋርያ ሲሆን ይህንንም ለመመስከር ወደ ሕንድ አገር በሄደ ጊዜ እንደ ጦር በተዘጋጀ የዛፍ እንጨት ወጋግተው ደገሞም በጋለ ብረት ከሰቃዩት በኋላ በሕይወት ሳለ እንዲቃጠል ተደርጎ ተሰዋ። ይህም ከክርስቶስ ስንሣኤ በኋላ በሰባኛው ዓመት አካባቢ ነበር። አዋሪያው ፊልጶስ ክርስቶስን አብን አሳየንና ይበቃናል ያለው ነው። ዮሐንስ ምዕራፍ 14 ቁጥር 8 የክርስቶስን ሞት በመካከለኛውና ምዕራባዊ የስያ ከሰበከ በኋላ በአመፀኛ ዩዲዎች ተይዞ ከባድ ድብደባና ግርፋት በኋላ በስቅለት ከክርስቶስ ትንሣኤ በኋላ በ54 ዓመት ተሰውቷል። ሐዋርያው ማቴዎስ ቀድሞ ቀራጭ የነበረ ሲሆን አይሁዳውያን ክርስቶስን እንዲቀበሉ በብርቱ ይፈልግ ነበር። ከመሞቱ ከ10 ዓመት ቀድሞ ብሎ የማቴዎስ ወንጌልን ጽፈዋል። ማቴዎስ በማቴዎስ ወንጌል ምዕራፍ 28 ቁጥር 20 እንደጻፈው ኢየሱስ የሰጠውን የወንጌል ተልእኮ በመወጣት በሰይፍ እስከ ተሰዋበት ዕለት ድረስ ይሰብክ ነበር። ይህም የሆነው ከክርስቶስ ትንሣኤ በኋላ ከስልሳ እስከ ሰባ ዓመት ነበር። ሐዋርያው ናትናኤል። ናትናኤል ከበለስ በታች ሳለ ነበር ፊልጶስ የጠራው። ኢየሱስም ስለ ናትናኤል ሲናገር ተንኮል የሌለበት የእስራኤል ሰው እንደሆነ መስክሮ ነበር። ናትናኤልም ኢየሱስ የእግዚአብሔር ልጅና የእስራኤል ንጉሥ እንደሆነ ተናግሮ እንደነበር ዮሐንስ ወንጌል ምዕራፍ 1 ቁጥር 45-50 ተገልጿል። ናትናኤልም በእስያ ሚሽነር በአሁኗ ቱርክ የክርስቶስን ትንሣኤ አብስሯል። በኋላ ግን በአርመኒ እጅ አሰቃቂ በሆነ ሞት ቁም ስጋው ተገፎ፣ አንገቱ ተቀልጦ ከክርስቶስ እርገት በኋላ በሰባ ዓመት ተሰውቷል። ሐዋርያው ያዕቆብ የኢየሱስ ወንድም ያዕቆብ ከክርስቶስ ሞት በኋላ ለበርካታ ዓመታት በኢየሩሳሌም መሪ ሆኖ አገልግሏል። በወቅቱ ክርስቶስን አሳልፈው የሰጡትና የገደሉት ሰዎች ያዕቆብ የክርስቶስ ትንሣኤ እንዲክድ ያስገድዱት ነበር። እነዚህም አይሁዳውያን በማቴዎስ ወንጌል ምዕራፍ 27 ቁጥር 25 ላይ የተጠቀሱት ናቸው። በኋላም የያዕቆብ የክርስቶስ ትንሣኤ አልክድም ብሎ በመወሰኑ ከቤተ መቅደስ ሕንፃ አናት ጫፍ ላይ ወደ ታች ወርውሮት ባለመሞቱ እየተገረሙ ጭንቅላቱን በቆልማማ ዱላ ደብድቦት ከክርስቶስ እድገት በኋላ በ60 ዓመት ተሰውቷል። ይህም ቤተ መቅደስ ሰይጣን ኢየሱስን ወስዶ የፈተነበት ስፍራ ነው። ሐዋርያው ስምዖን እስራኤላውያን ከሮማውያን እጅ ለማስለቀቅ በብዙ ይተጋ የነበረ ነው። የክርስቶስ ትንሣኤ በዓይኑ ከተመለከተ በኋላ የወንጌል አርበኛ በመሆን በግብፅ፣ በሰሜን አፍሪካ፣ በቢትኒያ፣ በሊቢያ፣ በፋሻ መልካም ዜና አብስሯል። ከክርስቶስ እርገት በኋላ በ74 ዓመት በስቅለት ተሰውቷል። ሐዋርያው ይሁዳ ጌታን የሸጠው ይሁዳ ሳይሆን፣ የያዕቆብ ወንድም ይሁዳ የክርስቶስን ትንሣኤ በሜሶፖታሚያ በአሁኗ ኢራቅ ከሰበከ በኋላ በማያምኑ ሰዎች በበትር ተመትቶ ክርስቶስ ትንሣኤ በኋላ በሰ በሰባ ሁለተኛው ዓመት ሰማዕት ሆኗል። ሐዋርያው ማትያስ በአስቆሮቱ ይሁዳ ቦታ የተዘካ ሐዋርያ ነው። በሐዋርያ ሥራ ምዕራፍ 1 ቁጥር 26 ላይ እናገኘዋለን። ኢየሱስ 22 ሆኖ ለምስክርነት ለመሄድ ከተመረጡት ከሰባዎቹ መካከል አንዱ ነው ብሎ አባቶች ይናገራሉ። ይህም እውነት በሉቃስ ምዕራፍ 10 ቁጥር 1 ተጽፏል። ማቴዎስም ከክርስቶስ ትንሣኤ በኋላ በሰባኛው ዓመት ተሰቅሎ ሳለ በድንጋይ ተወግሮ ተገድሏል። ሐዋርያው ዮሐንስ ከሐዋርያው ሀገር አውጥተው ፈጥሞ በምትባል ደሴት ለእስር ሰጡት። በዚችም ደሴት ኢየሱስ መልአኩን ልኮ የመጽሐፍ ቅዱስ የመጨረሻውን ክፍል ራይ ዮሐንስን እንዲጽፍ ነገረው። ራዕይን ከጻፈ በኋላ ከእስር ተፈቶ በቱርክ ጳጳስ ሆኖ አገልግሏል። ከሐዋርያት መካከል ሞትን ያልቀመሰ በሕይወት ሥጋ እያለ ወደ ሰማይ የተነጠቀ እንደ ሄኖክ እንደ ኤልያስ በብሔረ ሕያዋን የሚኖር ሐዋርያ ነው። ጌታችንም ለቅዱስ ጴጥሮስ ዮሐንስ እኔ እስክመጣ ድረስ በሕይወት ይኖር ዘንድ ብወድስ ምን አግዶ? ዮሐንስ ምዕራፍ 21 ቁጥር 20። ይህም እስከ ምጽዓት ድረስ እንደሚኖር መናገሩ ነው። በማቴዎስ ወንጌል 16 ቁጥር 8 ላይ እውነት ሞትን የማይቀምሱ አንዳንድ አሉ ያለው ቃል ለቅዱስ ዮሐንስና መሰሎቹ የተናገረው ቃል ነው። በዓለም ግን መከራን ትቀበላላችሁ፣ ነገር ግን ጽኑ እኔ ዓለምን ድል ነስቻታለሁና። ዮሐንስ ምዕራፍ 15 ቁጥር 33። በረከታችሁ ይደርብን። አሚን አሚን አሚን!